ሰላም የቻናላችን ቤተሰቦች፣ የዕለቱን ዘገባዎች ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። የዛሬው ዋና ዜና ወደ ሰሜን ኢትዮጵያ የሚያምራን ሲሆን ከጦርነት በኋላ በምትገኘው ትግራይ ክልል የኢኮኖሚውን መሰረት እንደገና ለማስጀመር ወሳኝ ሆኖም ግን አወዛጋቢ የሆነ እርምጃ እየተወሰደ ነው። ለማገገም እንደ ወሳኝ እርምጃ የክልሉ ጊዜያዊ አስተዳደር ለወራት በይፋ ታግዶ የነበረውን የኢንዱስትሪና የእጅ ጥበብ ወርቅ የማዕድን ስራዎችን በይፋ ለማስጀመር አዲስ መመሪያ አውጥቷል። ይህ ከመሰረታዊ ኢኮኖሚ ፖሊሲ ለውጥ የዘለለ ነው። ከከባድ ግጭት እየወጣ ባለው ክልል ውስብስብና በቀላሉ ሊናጋ በሚችል ፖለቲካ ውስጥ የተዘፈቀ ከፍተኛ አደጋ ያለው እቅድ ነው። ከጊዜያዊ ፕሬዝዳንት አደሰ ወረደ ጽህፈት ቤት የወጣው መመሪያ ባለስልጣናት ኃላፊነት የተሞላበትና ቁጥጥር የተደረገበት መነቃቃት ብለው ለሚጠሩት መሠረት ይጥላል። መመሪያው የቀድሞ ፈቃድ ባለቤቶች ለፈቃድ እድሳት ማመልከት የሚችሉበትን ደንቦች የሚያካትት ሲሆን የመጀመሪያ ማመልከቻዎቻቸውን ግን አዲስ ምርመራ ይደረግባቸዋል። ከሁሉም በላይ ደግሞ የበለጠ ጥብቅ የሆኑ ዘመናዊ መስፈርቶችን ያስተዋውቃል። ኦፕሬተሮች ሮያሊቲ እንዲከፍሉ፣ የአካባቢን ተጽዕኖ በቆሻሻ ቁጥጥርና አስገዳጅ የመሬት ልማት እንዲያስተዳድሩ፣ እንዲሁም ዛፎች እንዲተክሉ ግዴታ ይጥላል። ምናልባትም በጣም አስፈላጊው ደንብ ባለሀብቶች ስራ ከመጀመራቸው በፊት ከየአካባቢው ማህበረሰቦች ግልጽ ፍቃድ ማግኘት እንዳለባቸው አጥብቆ ይናገራል። ይህም ለቀድሞ ቅሬታዎች እውቅና የሚሰጥና ለመስራት ማህበራዊ ፍቃድ ለማግኘት ቅድመ ሁኔታ ነው። ይሁን እንጂ ይህ ለክልሉ ኢኮኖሚ ማገገም የተደረገው ጥረት ከአዲስ አበባ ከተጣለው ዋና የፌዴራል ቁጥጥር ጋር ተጋጭቷል። የማዕድን መመሪያዊ ተጠናቀቀ ባለበት ወቅትም እንኳን ማዕድንንና ሌሎች ለዘርፍ ቁልፍ የሆኑ ስራዎችን የሚቆጣጠረው ኃይል የትግራይ የንግድ ስብስብ ከሆነው ኤዛና ማዕድንን ጨምሮ የኢፈርት ወይም የእድገት ለጋስ ፋውንዴሽን ትረስት ንብረት የሆኑ የባንክ ሂሳቦች በሙሉ በማዕከላዊ መንግስት ታግደዋል። የፌዴራል ባለስልጣናት የድጋፍ ፈንዱ በታሪክ የቀድሞውን የክልሉን ገዢ ፓርቲን ለመደገፍ ይውል ነበር በሚል አስቸኳይና ሙሉ የፋይናንስ ኦዲትና መዋቅራዊ ማሻሻያ እንደሚያስፈልግ ይጠቅሳሉ። ይህ የገንዘብ ማገድ ወዲያውኑ ኃይለኛ የፖለቲካና የኢኮኖሚ ውዝግብ አስነስቷል። ኢፈርት የማዕድን የኮንስትራክሽንና የማምረቻ ስራዎችን የሚዘረጋውን የኩባንያውን አውታረ መረብ ሽባ ማድረግ በትግራይ ክልል ከጦርነት በኋላ የሚደረገውን አጠቃላይ ማገገም ስራ አደጋ ላይ እንደሚጥልና በአስር ሺዎች የሚቆጠሩ የስራ ዕድሎችን አደጋ ላይ እንደሚጥሉ የሚገልጽ ጠንካራ የህዝብ መግለጫ አውጥተዋል። በዚህ የሀብት ቁጥጥር ላይ የተፈጠረው ግጭት በትግራይ የፖለቲካ አመራር ውስጥ የከረረ ሽኩቻ እንዲፈጠር አድርጓል። ይህ መናናቅ የቀድሞ የጊዜ አስተዳደር ኃላፊ የነበሩት ጌታቸው ረዳና የቀድሞ የኤፈርት ዋና ስራ አስፈጻሚ የነበሩት በየነ መክሩ ተነጥለው አዲስ የተቃዋሚ ፓርቲ የሆነውን የትግራይ ዴሞክራሲያዊ ፓርቲ ወይም ስምረት ፓርቲን እንዲመሰርቱ ምክንያት የሆነው የቅርብ ጊዜው ስብራት ዋና ምክንያት ነው። ጉዳዩን ይበልጥ የሚያወሳስበው ደግሞ ምንም እንኳን በይፋ መታገዱ ቢገለጽም ወርቅ ከትግራይ መውጣቱ ፈጽሞ እንዳልቆመ የሚገልጹ ከስፍራውና ከዓለም አቀፍ ተቆጣጣሪዎች የተገኙ ተከታታይ ዘገባዎች ናቸው። ወርቁ ሕገወጥ በሆኑ ሰርገው ገብ መንገዶች አማካኝነት ወደ ዱባይ ገበያዎች መሄዱን ቀጥሏል። ይህ የጥላቻ ኢኮኖሚ የመንግስትን ገቢ የሚያሳጣ ከመሆኑም በላይ የሀብት አቅጣጫ መቀየር ለተጨማሪ አለመረጋጋት የገንዘብ ምንጭ ሊሆን እንደሚችል ስጋት ይፈጥራል። በሌላ በኩል የውስጥ አዋቂዎች እንደሚጠቁሙት በይፋ ማዕድን ስራዎችን ማገድም የቀድሞ አስተዳደር ፈቃድ ከሰጣቸው ኦፕሬተሮች ውድ የሆኑ ቦታዎችን መልሶ ለመውሰድ ታክቲካዊ እርምጃ እንደነበረ ይጠቁማሉ። አንዳንድ ቦታዎች ለድጋፍ ሰጪዎች እንደገና እንደተከፋፈሉ አሊያም በጦርነት ጊዜ ካሳ ተብለው በወታደራዊ መኮንኖች እንደተያዙም ይገልጻሉ። ባለስልጣናትና ተንታኞች ሁሉ ይህ በ በትግራይ ወሳኝ የማዕድን ሀብቶች ላይ የተካሄደ ያለው ባለብዙ ገጽታ ትግል በክልል መነቃቃትና በፌዴራል ቁጥጥር በግልጽ ደንብና በጥቁር ገበያ ህልውና መካከል ያለው ጉተታ ለስሱ ሰላም ትልቁን ስጋት ይፈጥራል ብለው ይፈራሉ። ይህ ታሪክ ለአሁኑ የኢኮኖሚ አስፈላጊነትና የረጅም ጊዜ ፖለቲካዊ መካከል ያለውን ውጥረት የሚያጋልጥ ሲሆን ለኢትዮጵያ አንድነትና መረጋጋት የወደፊት ሁኔታ እጅግ ከፍተኛ ዋጋ የሚያስከፍል ጉዳይ መሆኑን ልብ ይለዋል። ወደ ቀጣዩ ትንታኔ ስናልፍ ወደ ሱዳን እናቀናለን። በሱዳን ዋና ከተማ ካርቱም ደቡባዊ ክልል በምትገኘው ደቡብ ካርቱም አካባቢ በመዋዕለ ሕጻናት ወይም ኪንደርጋርተን ላይ በደረሰ የድሮን ጥቃት 33 ሕፃናትን ጨምሮ ቢያንስ 50 ሰዎች መገደላቸውን አስመልክቶ የቀረበው ዜና እጅግ አሳዛኝና የሁኔታውን ክብደት የሚያሳይ ነው። ይህ ጥቃት በሱዳን ውስጥ እየተካሄደ ያለውን ደም አፋሳሽ ግጭትና በሲቪል ህዝብ ላይ እየደረሰ ያለውን ሰቆቃ የሚያጎላ ቁልፍ ክስተት ነው። 33 ህጻናት በመገደላቸው ጥቃቱ ዓለም አቀፍ የሰብአዊ ህጎችን ኢንተርናሽናል ሂማኒትሪያን ሎ የጣሰ መሆኑን ያመለክታል። በጦርነት ጊዜ ሲቪሎችንና ሲቪል መገልገሊያዎችን ማለትም እንደ ትምህርት ቤቶች፣ ሆስፒታሎች ያሉትን ማጥቃት በጦርነት ወንጀል ሊያስጠይቅ ይችላል። መዋዕለ ሕጻናት ምንም አይነት ወታደራዊ ዓላማ ሊኖረው አይችልም። ይህ ንጹህ ሲቪል አካባቢ ላይ ሆን ተብሎ የተፈጸመ ወይም በቸልተኝነት የተከናወነ ጥቃት መሆኑን ያሳያል። ይህ ንጹህ ሲቪል አካባቢ ላይ ሆን ተብሎ የተፈጸመ ወይም በቸልተኝነት የተከናወነ ጥቃት መሆኑን ያሳያል። በሱዳን ግጭት ውስጥ ዋነኞቹ ተዋናዮች የሱዳን ጦር ኃይል ሳፍ እና ፈጣን ድጋፍ ኃይል አር ኤስ ኤፍ ናቸው። የጥቃቱ አይነት ድሮን መሆኑ በሁለቱም ወገኖች እየተካሄደ ያለውን አየር ወለድ ጦርነት ወይም ኤር ዋርፈር ያሳያል። እንደ ዘገባዎች ከሆነ የሱዳን ጦር ሳፍ በአየር ኃይል የበላይነት እንዳለው ይገመታል። ይሁን እንጂ አርኤስኤፍም የራሱን የድሮን መሳሪያዎችን በተለይም አነስተኛና የንግድ ድሮኖችን በመጠቀም ጥቃት እንደሚፈጽም ይታወቃል። የትኛው ወገን ጥቃቱን እንደፈጸመ ለይቶ ማወቅ ለዓለም አቀፉ ማህበረሰብ ተጠያቂነትን ለማስፈን ወሳኝ ነው። ይህ ጥቃት ግጭቱ ወደ አሰቃቂና ሰብዓዊነት የጎደለው ደረጃ መድረሱን ያሳያል። የትግሉ ወሰን ከወታደራዊ ካምፖች አልፎ በንጹሀን ላይ ግልጽ ጥቃት ወደሚሰነዘርበት ሁኔታ መሸጋገሩንም ያመላክታል። የካርቱም ከተማ አብዛኛው ክፍል የጦርነት ቀጠና ሆኗል። ሲቪሎች በተለይም ሕፃናት መሠረታዊ ደህንነት ያጡበት ደረጃ ላይ መድረሱን የክስተት ያረጋግጣል። ዓለም አቀፍ የሰብአዊ መብት ተቋማትና የተባበሩት መንግሥታት ድርጅት ተመድ ጥቃቱን በገለልተኝነት እንዲመረምሩና የሀላፊነት ጥያቄ እንዲያቀርቡ ይህ ክስተት ትልቅ ጫና ይፈጥራል። የሰብአዊ እርዳታ አቅርቦቱ እጅግ አስቸጋሪ በሆነበት ሁኔታ ይህ ጥቃት ለተጎጂዎች አስቸኳይ የሕክምናና የስነ ልቦና ድጋፍ እንደሚያስፈልግ ያጎላል። የተባበሩት መንግሥታት የጸጥታው ምክር ቤት በሁለቱም ወገኖች ላይ የጦር መሳሪያ እገዳ ወይም አርምስ ኢምባርጎ እንዲጥልና በግጭቱ ተዋናዮች ላይ ማዕቀብ እንዲጣል ከፍተኛ ጫና ሊፈጠር ይችላል። በሱዳን በመዋዕለ ሕጻናት ላይ የተፈጸመው ይህ አሰቃቂ የድሮን ጥቃት በሀገሪቱ እየተካሄደ ያለውን ጦርነት የሞራል ውድቀት እና የሲቪሎችን ጥበቃ አስፈላጊነት አሳዛኝ ማሳያ ነው። የዓለም አቀፉ ማህበረሰብ በሱዳን በኩል እየተደረገ ያለውን የሰላም ጥረት በአስቸኳይ ማጠናከር፣ ጥቃት ፈጻሚዎችን ተጠያቂ ማድረግ እና በሁለቱም ወገኖች ለሚገኙ ንጹሐን ዜጎች ሰብአዊ መተላለፊያ መክፈት ወሳኝና ከፍተኛ ትኩረት ሊሰጣቸው የሚገቡ ተግባራት ሊሆኑ ይገባል እያለን የዕለቱን መረጃዎች እናጠናቀቃለን። ስለተከታተሉ እናመሰግናለን። መረጃዎቻችንን ከወደዱት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በሌላ ወቅታዊ ዘገባዎች እስከምንገናኝ ሰላም ተመኘን።